ጤና ስጥልን ከሓሪ ዲጂታል የሓሪ ለታዊ ዳሳን ይዘን ቀርበናል። ዳርዳሩን ሲያንዣብብ የከራረመው የአፍሪካ ቀንድ ጦርነት ሊፈነዳ የተቃረበ ይመስላል። ከወራት በፊት በደቡብ ሱዳን የሚገኙት የኤርትራ አምባሳደር ብዙም ባልተለመደ መልኩ የኢትዮጵያ መንግስትን የሚወቅስ መልእክት በኤክስ ገጻቸው አስፍረው የጀመሩት ንትርክ ተወጥሮ ሰንብቷል። በወቅቱ ሰውየው ከአስመራ ፈቃድ ሳይሰጣቸው እንደዚህ አይነት መልእክት ሊያሰፍሩ እንደማይችሉ የዲፕሎማሲ ሰዎች ተናግረው ነበር። ብዙም ሳይቆዩ አንጋፋው ፕሬዚዳንት ኢሳያስ አፈወርቂ በሀገራቸው ቴሌቪዥን መስኮት ቀርበው በኢትዮጵያ ፖለቲካ ና ፖለቲከኞች ዙሪያ ዘለግ ያለ ቃለ ምልልስ አድርገዋል። ህገ መንግስቱንም ተችተዋል። ይህም በሁለቱ ሀገራት መካከል ተፈጽሞ የነበረው ያልተቀደሰ ጋብቻ ሊፈርስ መቃረቡን ያረጋገጠ ነበር። በእርግጥ የሰሜኑ ጦርነት ለማስቆም በፕሪቶሪያ የተፈጸመው የሰላም ስምምነት ተከትሎ አስመራና አዲስ አበባ መጎራበጣቸው የተነገረ ሲሆን በትግራይ ክልል አንዳንድ አካባቢዎች አሁንም ድረስ የኤርትራ ወታደሮች መኖራቸው ይሰማል። በቅርቡም ምዕራባውያን የኤርትራ ወታደሮች ከኢትዮጵያ ድንበር ለቀው እንዲወጡ የሚያሳስብ መግለጫ ማውጣታቸውም እናስታውሳለን። በመጋቢት 2010 ዓ ም ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ እየተለሳለሰ መጥቶ በ2011 ዓ ም ብዙዎች የግለሰቦች ማለትም የአብይና የኢሳያስ ግንኙነት የሚሉት እርቅ ወርዶ ለ20 ዓመታት ያህል ዘልቆ የነበረው የድንበር አካባቢ ውጥረት ረግቧል። በወቅቱ ድንበሮች ክፍት ሆነው በሁለቱም ወገን ያሉ ሰዎች ማዶ ለማዶ ያሉ ዘመዶቻቸው

የኢትዮጵያ አየር መንገድም በአስመራ ሰማይ ተምነሽንሿል። የስልክ ልውውጡ ተጀምሮና ድንበር አካባቢ ንግድ ተጧጥፎም ቀርሟል። አብይና ኢሳያስ ከአዲስ አበባ እስከ ጎንደር ከጎንደርም ጅማ ድረስ እጅ ለእጅ ተያይዘው በአስመራ የቡና ቁርስ ዘግነው ተመልክተናል። ከሚሊኒየም አዳራሽ የሙዚቃ ኮንሰርት እስከ ቤተ መንግስቱ ግብር በቀጥታ በቴሌቪዥንም ተሰራጭቷል። ይህን ሲታዘቡ የነበሩ የፖለቲካ ተንታኞች ግን መቀሌንና ህወሀትን ያገለለ የሁለቱ ሀገራት ግንኙነት በአሸዋ ላይ እንደተገነባ ቤት ነው ሲሉ ትችት ሲያቀርቡ ነበር። በወቅቱ ለዚህም የኢትዮጵያና የኤርትራ ጉዳይ ከህወሀትና ከሻቢያ ጋር የተያያዘ መሆኑን በመጥቀስ ጭምር ነው መከራከሪያ ያቀርቡ የነበረው። እንደተባለውም በፌዴራል መንግስትና በትግራይ አስተዳደር መካከል ግጭት መቀስቀሱን ተከትሎ የኤርትራ ሰራዊት ከመንግስት ጎን ተሰለፎ አያሌ ጥፋት ማድረሱን ዓለም አቀፍ መገናኛ ብዙሃንና የሰብአዊ መብት ድርጅቶች ገልጸውታል። ጦርነቱ ካበቃ በኋላ ለቆ መውጣት ሲገባውም አሁንም ድረስ የኢትዮጵያ መሬትን ይዞ እንደሚገኝ የአካባቢው ነዋሪዎች በተለያዩ ጊዜያት አቤት ብለዋል።

አሁን ላይ ያ ሁሉ ዳርዳር አብቅቶ ነገሮች አፍጥጠው ፊት ለፊት መጥተዋል። የኢሳያስ አፈወርቂ መንግስት አዲስ የጦር ጄት መግዛቱን ባሰማ ማግስት የክተት ጥሪ አስተላልፏል። በቅርቡም ሜካናይዝድ የጦር መሳሪያዎች ወደ ኢትዮጵያ ድንበር አካባቢ ማስጠጋቱን የሚገልጹ መረጃዎች እየወጡ ነው። ባለስልጣናቱ በቀጥታ የኢትዮጵያን ስም ባይገልጹም ከባህር በር ፍላጎት ጋር እያያያዙ ኤክስ ገጻቸው ላይም ጽፈዋል። ኢትዮጵያም እኔም ተዘጋጅቻለሁ ያለች ትመስላለች። በአንድ ሳምንት ውስጥ የተተኳሽ ማምረቻና የድሮን ማምረቻ ፋብሪካዎችን መርቀዋል። ጠቅላይ ሚኒስትሩ ኢሳያስን ደብረ ዘይት ወስደው አየር ኃይሉ እየሰራ ያለውን ያስጎበኟቸው አብይ አሁን ላይ ብቻቸውን የጦር መሳሪያ ፋብሪካዎችን በመመረቅ የማስጠንቀቂያ መልእክት በገደምዳሜም ቢሆን አስተላልፈዋል። ኢትዮጵያ በውስጥ ግጭቶች ተወጥራም ቢሆን ከራሷ አልፋ ለሌሎች አገራት ጭምር መሸጥ የሚያስችላትን አቅም መፍጠሯን ይፋ ባደረጉበት ንግግራቸው፣ አላማቸው ጦርነትን ማስቀረትና ከተከሰተም ቶሎ መቋጨት መሆኑን ተናግረዋል። ጠቅላይ ጉዳይ ለዚህ ደግሞ የፋብሪካዎቹ መኖር አስፈላጊ መሆኑን አክለዋል። ድሮኖቹ የተሰጣቸው ኢላማ አጥፍተው የሚጠፉና ጥቃት አድርሰው የሚመለሱ መሆናቸውንም ተናግረዋል። ከዚህ በተጨማሪ 12 አዳዲስ ድሮኖችን መግዛቷም መረጃዎች ይጠቁማሉ። ኢትዮጵያ ባለፉት ሁለት ዓመታት አምስት አይነት የድሮን ግዢ ፈጽማለች ነው የተባለው። እነዚህም ረከስ ያለው ኢራን ሰራሹን ጨምሮ ከተባበሩት አረብ ኢሚሬቶች የገዛችው ቻይና ሰራሽ ድሮን፣ በውጊያ አቅማቸው የተሻሉ መሆናቸው የተነገረላቸው ቱቢቱና ኢኪንጂ የተባሉት የተ ሚሊሜትር ኬ ድሮኖችም ተጠቅሰዋል። እንደተባለው ከሆነ የመጨረሻው አይነት ድሮን የተገዛው ከፕሪቶሪያው ሰላም ስምምነት በኋላ ነው። ኢኪንጂ የተባለው ስሪት በዋጋ ውድ የሆነና የውጊያ አቅሙም የተሻለ እንደሆነ ወታደራዊ ምንጮች ይጠቁማሉ። በቅርቡ የኢትዮጵያ አየር ኃይል ተረክቧቸዋል የተባሉት ድሮኖች ከተባበሩት አረብ ኤምሬቶች የተገዙ ናቸው ተብሏል። እነዚህ ድሮኖች ወታደራዊ ቅኝትና የስለላ አገልግሎት መስጠት የሚችሉ ዘመናዊ መሆናቸውም ተጠቅሷል። ኢላማውን የጠበቀ ጥቃት ማድረስና ሚሳይሎችንም ጭምር ማውደም የሚችል አቅም ያለውም ነው ተብሏል። በሁለቱም ሀገራት መካከል የሚደረግ ወታደራዊ ዝግጅት ጦርነቱ ሊቀሰቀስ እንደሚችል ከማመልከቱም በላይ የውስጥ ታጣቂዎችን በመርዳት ክስ የሚቀርብባት ኤርትራ የምታደርገው ወታደራዊ እንቅስቃሴና ኢትዮጵያ ውስጥ እየተካረረ የመጣው ውጥረት እውነትም ከኤርትራ ጋር ጦርነት አይቀርም የሚለውን ግምት እንዲያመዝን አድርጎታል። ብርጌድ ነሐመዱ በኤርትራ ውስጥ የመንግስት ለውጥ እንዲመጣ የሚንቀሳቀስ ቡድን ሲሆን በተለያዩ ሀገራት በኤርትራ መንግስት የሚከናወኑ ፌስቲቫሎች ላይ ተቃውሞ በማሰማት ይታወቃል። በአዲስ አበባ ይህ ቡድን በይፋ እንቅስቃሴ ሲያደርግና ስብሰባ ሲያከናውን ዘንድሮ የመጀመሪያው ነው ተብሏል። እንደ ፖለቲካ ተንታኞች አስተያየት ከሆነ በኢትዮጵያ መንግስትና በኤርትራ መሪ መካከል ውዝግብ ሊያስነሱ የሚችሉ በርካታ አጀንዳዎች አሉ ይላሉ። የአደረቂምና ጥላቻ፣ የድንበር ይገባኛል፣ የኢኮኖሚ ፍጥጫ፣ ቀጠናዊ ጉዳዮችና የሶስተኛ ወገኖች ፍላጎት ለጦርነት መቀስቀስ ጠረጴዛ ላይ ያሉ ቁልፎች ናቸው። በእርግጥ እስካሁን በሁለቱ መንግስታት ደረጃ አንዳንዴም፣ በምጸት ከፍ ሲልም በአፈቀላጤዎቻቸው ደረጃ ለልዩነቶቻቸው ምክንያት የሚሆኑ ንግግሮች ከመነጋገር በላይ በመሪዎቻቸው ደረጃ ምንም የተባለ ነገር የለም። አሁን አሁን ግን የኤርትራው መንግስት በኢትዮጵያ ውስጥ የሚገኙ አማጺ ቡድኖችን ያደራጃል፣ ይደግፋል እንደሚሉት ሁሉ የኢትዮጵያ መንግስትም ብርጌድ ንሓመዱ ወይንም ሰማያዊ አብዮት ብለው ራሳቸውን የሚጠሩት የኤርትራ መንግስት ተቃዋሚዎች በአዲስ አበባ ከተማ ስብሰባ እንዲያካሂዱ እውቅና ሰጥቷል ይላሉ። ባለፈው ወር በኤግዚቢሽን ማዕከል በተከናወነው በዚህ ስብሰባ የንቅናቄው አመራሮችና ከተለያዩ አገራት የተወከሉ የንቅናቄው አባላት መገኘታቸውን ለመረዳት ችለናል። ወደ አንድ ሺህ ያህል ሰዎች በተሳተፉበት በዚህ ስብሰባ ላይ በኢትዮጵያ ውስጥ የሚኖሩ ኤርትራውያንም ተሳታፊ መሆናቸው ተገልጿል። አሁን ባለንበት ወቅት ግን ነገሮች በፍጥነት እየተለዋወጡ ይመስላሉ በዚህም ባለፈው ሳምንት የኢትዮጵያ መንግስት ከፍተኛ ባለስልጣን ከኤርትራ ጋር በተገናኘ የሰጡት አስተያየት በርካቶች ዘንድ የመወያያ አጀንዳ ሆኖ ቆይቶ ነበር። የቀድሞ መከላከያ ሚኒስትር የአሁኑ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ለመንግስት ቅርበት ካለው ፋና ብሮድካስቲንግ ኮርፖሬት ጋር በትግርኛ ቋንቋ ባደረጉት ቃለመጠይቅ የኤርትራ መንግስት በኢትዮጵያ ሰላም እንዳይኖር የሚሻ ኃይል ነው ብለውታል። አክለውም ሻእቢያ አሁን በድንበር አካባቢዎች በሚገኝ የኢትዮጵያ ግዛት ውስጥ ሆኖ በነዋሪዎች ላይ ግፍ እየፈጸመ ነውም ብለዋል። ዶክተር አብርሃም በትግራይ ከኤርትራ ጋር ግንኙነት ለመፍጠር የሚጥሩ ኃይሎች አሉ ያሉ ሲሆን የባለስልጣኑ ንግግር በኢትዮጵያ ውስጥ ያለውን የኃይል አሰላለፍ እንዲሁም ኤርትራ በኢትዮጵያ ውስጥ ያላትን እጅ እስከምን ድረስ እንደሆነ ያሳየ ነበር። እንደ ፋና ቴሌቪዥን ዘገባ የኤርትራ መንግስት በፕሪቶሪያው የሰላም ስምምነት ደስተኛ አለመሆኑን ያነሱት አብርሃም ሻእቢያ ሰላም በኢትዮጵያ እንዳይኖር በተለይም ደግሞ ደግሞ በትግራይ መረጋጋት እንዳይፈጠር የሚሻ ኃይል ነው ሲሉ ገልጸውታል። ዶክተር አብርሃም በላይ እየተደረገ ያለው ግንኙነት ለልማት ና ሰላም ለማምጣት እንዳልሆነ ይታወቃል። ሻቢያ በፕሪቶሪያ የሰላም ስምምነት ተስማማን ሲባል እንዴት ምላሽ እንደሰጠ ሁሉም ሰው ያውቋል። ሰላም በሀገራችን እንዳይመጣ በተለይም ደግሞ በትግራይ እንዳይኖር በትግራይ ሊኖር የሚችል ጥንካሬ ኃይልና አቅም እንደዋና ጥላት አድርጎ የሚያይ ሰላም በመፈጠሩ የተቆጨ አጀንዳዎቼን አልጨረስኩም ብሎ የሚያምን ኃይል ነው ሲሉ ለፋና ቴሌቪዥን ተናግረዋል። በዚህም ምክንያት በኢትዮጵያና ኤርትራ መካከል ያለው ግንኙነት በሂደት ወደ ከፋ ሁኔታ እየሄደ እንደሚገኝ አብነት መሆኑን ያሳያል። አስቀድሞ እንደተብራራው በተገባደደው የካቲት ወር የቀድሞው የኢትዮጵያ ርዕሰ ብሔር ሙላቱ ተሾመ አደባባይ ያወጡት የኢትዮጵያና ኤርትራ መንግስት ቅራኔ በኤርትራው ማስታወቂያ ሚኒስትር በይፋ ማረጋገጫ ማግኘቱን ተከትሎ በሁለቱ አገራት መካከል የተስተዋለው ውጥረት እንደቀጠለ ነው። ይህ ውጥረት በወታደራዊ ዝግጅቶችና ንግግሮችም እየተደገፈ መሆኑ የተረዱም የዓለም አቀፍ ፖለቲካ ጉዳይ ተንታኞች ውጥረቶች በዲፕሎማሲ መንገድ ሊፈቱ እንደሚገባ መናገር ጀምረዋል። በሁለቱ አገራት በኩል ለጦርነት የሚደረግ ዝግጅት ስለመ ኑሩም የተለያዩ መረጃዎች እየወጡ ነው። የኢትዮ ኤርትራ ውጥረት አንዱ ምክንያት ኢትዮጵያ የወደብ ፍላጎቷን በይፋ ማሳወቋ ተከትሎ የታየው ቀጠናዊ ውጥረት ነው። እንደሚታወሰው ለአንድ ዓመት ዘልቆ የነበረው የኢትዮጵያና ሶማሊያ መንግስት ውጥረት አሁን ሙሉ በሙሉ በረገበበት ወቅት በኤርትራና ኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት በእጅጉ መሻከሩ ይታወሳል። ከኢትዮጵያ ፍላጎት በተቃራኒ ወገን የቆሙ አዲስ አሰላለፎችን አዋልዶ እንደነበር የቅርብ ጊዜ ትዝታችን ነው። ጠቅላይ ሚኒስትር አብይ አህመድ የ120 ሚሊዮን ግድም ዜጎች አገር የሆነችው ኢትዮጵያ ያለ ወደብ ተዘግታ ልትቀመጥ አትችልም በማለት የመንግስታቸውን ፍላጎት በአደባባይ መግለጻቸውን ተከትሎ በኤርትራ በኩል ስጋቶች ማየላቸውም በግልጽ ታይቷል። ሁለቱን መንግስታት ያጎራበጠው ሌላኛው ምክንያት ደግሞ የሰሜን ኢትዮጵያው ጦርነት በፕሪቶሪያው ስምምነት መቋጨት ተከትሎ እየሻከረ የመጣ የመሰለው የሁለቱ ሀገራት ግንኙነት ነው። በእርግጥ ከዚህ ጋር በተያያዘ የኤርትራ መንግስት በኢትዮጵያ የውስጥ የእርስ በርስ ግጭት እንደማይገባ መግለጹ አይዘነጋል። የቀጠናውን ጉዳይ የሚከታተሉ ተንታኞች እንደሚገልጹት ግጭቱ ከፈነዳ ከቀጠናው አልፎ ለአውሮፓም መዘዝ አለው ይላሉ። ክሊንግዲል የተባለ የኔዘርላንድስ የምርምር ተቋም የኢትዮ ኤርትራ ሰሞነኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ አገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ህብረትን ጨምሮ ሀያላን አገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለት ተናግሯል። ተቋሙ የአውሮፓና አፍሪካ ህብረት ሁለቱን ሀገራት ችግሮቻቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰራም ጥሪ አቅርቧል። ሁለቱ ሀገራት ተቃዋሚዎችን ከመደገፍ ይታቀቡ ያለም ሲሆን በድንበርና በባህር በሩ ጉዳይ ንግግር እንዲጀምሩ ጠይቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በሀገራቱ መሀል ግጭት ሊቀሰቀስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀን አንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎ ለአውሮፓ መዘዝ ይዞ መምጣቱ አይቀርም ብሏል። ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው የተቋሙ የማስጠንቀቂያ ሪፖርት ከግብፅ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነ አንስቷል። በኢትዮጵያና ኤርትራ መካከል ሊኖር ስለሚችለው ግጭት በተመለከተ አስተያየታቸውን ለዶችቬሌ ያጋሩት የዓለም አቀፍ የህግ ባለሙያ ጦርነቱ አይሆንም አይከሰትም ብሎ መደምደም አይቻልም ሲሉ ተናግረዋል። አክለውም ጦርነቱ እንዳይከሰት ግን የሁለቱ አገራት መሪዎች ማንኛውም አይነት ግጭት ስለማይጠቅማቸው የጦርነት ነጋሪትን ከመጎሰም ይልቅ ዲፕሎማሲው ቀዳሚ አማራጭ ነው ሲሉ አስተያየታቸውን ሰጥተዋል። አድማጮቻችን፣ የዛሬው የሓሪ ዕለታዊ ዳሰሳ በዚሁ አበቃ። ስላዳመጣቸውን እናመሰግናለን።